የመነኩሴ የደስታ መመሪያ በጌሎንግ ቱብተን። የእውነተኛ ደስታ መንገድ በዙሪያህ ያለው ነገር ሰጥታ የሰፈነበት የተረጋጋና የተረጋጋበት ሰላማዊ ገዳም ውስጥ እንደምትኖር አስፍ ከናትን በማሰላሰል እና በውስጣዊ ሰላም ላይ በማተኮር ታሳልፋላይ። ህይወት ከላል እና ዓላማ ያለው ሆኖ ይሰማታል። አሁን ይህ ሰላማዊ ህይወት ከዘመናዊው ህይወት ትርምስና እና ትምከት ጋር ሲነሳሰር ምን ያህል የተለየ ስሜት ሊፈጥር እንደሚችል አስቡ። በትምህርት ቤት በስራና በማህበራዊ ኑሮ ላይ ስንሳወት እንዲህ አይነት ሰላም ልናገኝ እንችላለን። በመነኩሴው የደስታ መመሪያ ውስጥ የቡዲስት መነክ ሲዩሎም ቱብተን ወደ ውስጣዊ ሰላም መንገድን ያቀርብልናል። በገዳም ውስጥ በመኖር የእሱ ዓላማ እውነተኛ ደስታ ውታዊ ደስታን ወይም ስኬቶችን መፈለግ በዙሪያችን ላለው ዓለም ያለንና አስተሳሰብ መሆኑን ማሳየት ነው። እሱ የቡዲዝምን ትምህርቶች የበለጠን ካቃመውን አላስፈላጊ ፍላጎቶችን መተው እና በውስጣችን ሰላም ማግኘት እንደምንችል ለማስረዳት ይጠቀማል። ደስታ ከውስጥ እንደሚመጣ አስንቬት አስንቤት ይሰጣልና አሁን ባለው ጊዜ ላይ በማተኮር በሁለቱም ፈተናዎች እና ደስታ ውስጥ እርካታን መማር እንችላለን። በመጽሐፉ ውስጥ ቱብተን እንደማሰላሰል ራስን ማስተዋል ያሉትን ሃሳቦች የበለጠ ሰላማዊ እና ጠንካራ እንድንሆን እንዴት እንደሚረዱን ያብራራል እነዚህን ልምዶች በዕለት ተዕለት ህይወት ውስጥ ሊተገበሩ ወደሚችሉ ለመረዳት ቀላል ደረጃዎች ይከፋፍላቸዋል ቁልፍ ነጥቦች እውነተኛ ደስታ ምንድን ነው ደስታ ከውስጥ ይመጣል ደስተኛ ለመሆን ነገሮች አያስፈልጎትም በውስጡ ምን እንደሚሰማዎት እና እንደሚያስቡ ነው የማሰብ ችሎታ በወቅቱ መገመት በአስጸናቂ ሁኔታዎች ውስጥ እንኳን ሰላምን እንዲለማመዱ ያስችልዎታል። ብዙ ጊዜ ደስተኞች ይሆናሉ ብለን የምናስባቸውን ነገሮች እናሳድዳለን። ነገር ግን እውነተኛ ደስታ የሚመጣው የተለያየ የመሆን ፍላጎትን ስንት ነው ራስን መቻል እና መቀበል ራሳችንን በደግነት ማከም እና ማንነታችንን መቀበል ለአእምሮ ሰላም አስፈላጊ ነው። መከራ የሕይወት አካል ነው። ከስቃይ ከመሮት ይልቅ መቀበልን ከሱ ማደግ እና ምንም እንኳን ደስታን ማግኘት ልንማር እንችላለን። መጽሐፉ ለማሰላሰል እና ለማሰብ ብዙ መሳሪያዎችን ቢያቀርብም ሁሉም አንባቢዎች እነሱም በመደበኛነት ለመለማነድ ጊዜ ወይም ዝንባሌ ሊኖራቸው አይችሉም። በዚህ መጽሐፍ ማን ሊደሰት ይችላል? ሰዎች መጨናነቅ የመቀነስ መንገዶችን ይፈልጋሉ። ህይወታቸውን ለማሻሻል እንደ ቡዲዝም ወይም አእምሮአዊነት ፍላጎት ያላቸው የህይወትን ተግዳሮቶች በእርጋታ እና በትግስት እንዴት መቋቋም እንደሚችሉ ላይ ውስጣዊ ሰላም እና ተግባራዊ መመሪያ የሚፈልግ ማንኛውም ሰው። አስር ተግባራዊ የህይወት ትምህርቶች በጽንሰ ሀሳብ ትግበራ መሮዎች እና ምሳሌዎች ተዘርግተዋል። አን። ደስታ ከውስጥ ይመጣል። ተንሳሳብ እውነተኛ ደስታ ውጫዊ እውነታዎች ላይ የተመካ አይደለም። ለምሳሌ ጥሩ ውጤት ማግኘት፣ ማስተዋወቅ ወይም ቁሳዊ ንብረቶች በውስጣችን ከሚሰማን ስሜት የመነጨ ነው። መተግበሪያ ራስን ማሰላሰል ተለማመዱ እና በዚህ ጊዜ ሰላም እንዲሰማዎት በሚያደርጉት ነገር ላይ ያተኩሩ። እርካታ ከውስጥ እንጂ ከውጫዊ ስኬቶች አይመጣም። ምሳሌ ቱብተን ምንኩስናን ያሳልፈበትን ጊዜ ያንሰባርካል። ምንም እንኳን ቁሳዊ ሀብት ባይኖረውም በሚያስደንቅ ሁኔታ ረክታል። የማሰብ ችሎታ መገመት ትንሳሳብ ንቃተ ህልና ማለት በምታደርጉት ነገር ሁሉ ሙሉ በሙሉ መገመት ነው። በነመገብ በማጥናት ወይም ከአንድ ሰው ጋር ማውራት። ትግበራ በሚቀጥለው ጊዜ የቤት ስራ ላይ ስትሰሩ፣ ትኩረትን የሚከፋፍሉ ስራዎች ላይ ሙሉ ለሙሉ ለማተኮር ይሞክሩ። ንቃተ ህልና ያለፈው ሳሳት ወይም ስለ ወደፊቱ ሳንጨነቅ የአሁኑን ጊዜ ሙሉ በሙሉ እንድን ለማመድ ይረዳናል። ለምሳሌ ቱብተን በቀላል የእግር ጉዞ ወቅት ያው ላሉ ዝርዝሮች ሁሉ ትኩረት በመስጠት ይህም መሰረትና መረጋጋት እንዲሰማው ረድቶታል። ሶስት መከራ የህይወት ክፍል ነው ተቀበሉት። ትንሳ ሀሳብ ከመከራ ከመሸሽ ይልቅ የህይወት አካል አድርገን መቀበልና ከሱ መማር አለብን። መተግበሪያ ፈተናዎች ሲያጋጥሙት እነሱን እነሱም ለማምለጥ አይሞክሩ። ከዚህ ይልቅ ከዚህ ተሞክሮ ምን መማር ይችላለሁ መሰረታዊ ስርዓት መከራ መቀበል የማይቀር ነገር ነው የምንሰጠው ምላሽ ደስታችንን ይወስናል ምሳሌ ቱብተን እንደ መነኩሴ ብዙ አካላዊ እና ስሜታዊ ተጋድሎዎችን እንዴት እንደገጠመው ነገር ግን ያለ ተቃውሞ መቀበልን እንደተማረ ይናገራል አራት ለራስ ደግነት ማሳየት ለራስ እና ለሌሎች ስንሳሳብ ደግ እና ርህሩህ መሆን ስለ ሌሎች ብቻ አይደለም እንዲሁም ለራስ ደግነት ማሳየት ነው ስንሳሳት ጓደኛን እንደምታስተናግድ ራስን በርህራሄ ያዝመርህ ለሌሎች ረራዬ የሚጀምረው ለራስ ረራዬ ነው። ምሳሌ ቱብተን አንባቢዎች በሰጥታ ተቀምጠውና ደግ ሀረጎችን ለራሳቸው በመድገም ራሳቸውን ረራዬ እንዲለማመዱ ለማመዱ ያበረታታል። አምስት ከፍላጎቶች ሺራቁ ብዙዎቹ ውጥረቶቻችን ከነገሮች ጋር ካለን ትስስር የሚመጡ ናቸው። ስኬት፣ ግንኙነት ወይም ቁሳሌ ዕቃዎች፣ ይህንን ፑርኝት መተው ወደ ሰላም ሊመራ ይችላል። ማመልከቻ። በሚቀጥለው ጊዜ የምትፈልገውን ነገር ባለማግኘት ብስጭት ወይም ትምከት ሲሰማይ ኮም ብለ ራስን ተይቅ። ይህ በእርግጥ ደስተኛ ለመሆን እፈልጋለሁ። ን በማድረግም ጥልቅ የሰላም እና የነሳነት ስሜት አግኝተዋል። ማሰላሰል የሰላም መሳሪያ ነው። ክንሳ ማሰላሰል አእምሮን ሰጥ ለማድረግ ይረዳል፣ ጭንቀትን ይቀንሳል እና የበለጠ እንድንጠነቀቅ ያስችለናል። በቀን ለአምስት ደቂቃ በማሰላሰል ይጀምሩ። በአተነፋፈስዎ ላይ ያተኩሩ። ዋሌ ቱብተን በህይወት ውስጥ በአስጨናቂ ጊዜ ውስጥ እንኳን እንዴት ማሰላሰል አእምሮን እንዲያረጋጋ እና አመለካከቱን እንዲያስተካክል እንደረዳው ይናገራል። ሰባት ሁሉም ነገር ጊዜያዊ ነው። ማንነትን የከበሉ ትንሳ ሀሳብ ሁሉም ነገር በህይወት ውስጥ ጥሩም ሆነ መጥፎ ጊዜያዊ ነው አለመረጋጋትን መቀበል የአሁኑን ጊዜ እንድናደንቅ እና ሁሉም ነገር የመቆጣጠር ፍላጎትን እንድንተው ይረዳናል። መተግበሪያ አስቸጋሪ ጊዜ ውስጥ ስታልፍ ይህም ያልፋል ብለህ ራስን አስታውስ። ማነስ የህይወት ተፈጥሯዊ ክፍል ነው። እሱም መቀበል በተሟላ ሁኔታ እንድንኖር ይረዳናል። ለምሳሌ ቱብተን ያለመኖርን መቀበል በነገሮች ላይ መጣበቅን ለማቆም እና በምትኩ ህይወትን በሚመጣበት ጊዜ እንድንደሰት የሚረዳን እንዴት እንደሆነ ያንጸባርቃል። ስምን ዝምታ ወርቃማ ነው። ሰጥ ያለ ጊዜን ተለማመዱት። እንሳ ሐሳብ ዝምታ ለውስጣዊ ሰላም ኃይለኛ መሳሪያ ሊሆን ይችላል። ማሰላሰል የሰላም መሳሪያ ነው። ከእንሳ ሐሳብ ማሰላሰል አእምሮን ሰጥ ለማድረግ ይረዳል፣ ጭንቀትን ይቀንሳል እና የበለጠ እንድንጠነቀቅ ያስችለናል። አፕሊኬሽን በቀን ለአምስት ደቂቃ በማሰላሰል ይዘምሩ፣ በአተነፈፈሶ ላይ ያተኩሩ ወይም ማሰላሰል አእምሮን በብጥብጥ መካከል ሰላም እንዲያገኝ ለማሰልጠን ይረዳል። ምሳሌ ቱብተን በህይወት ውስጥ በአስጨናቅ ጊዜ ውስጥ እንኳን እንዴት ማሰላሰል አእምሮን እንዲያረጋጋ እና አመለካከቱን እንዲያስተካክል እንደረዳው ይናገራል። ሰባት ሁሉም ነገር ጊዜያዊ ነው። ኢምክር ማንነትን ይከብል ቁንሳ ሀሳብ ሁሉም ነገር በህይወት ውስጥ ጥሩም ሆነ መጥፎ ጊዜያዊ ነው። አለመረጋጋትን መቀበል የአሁኑም ጊዜ እንድናደንቅ እና ሁሉም ነገር የመቆጣጠር ፍላጎትን እንድንተው ይረዳናል። አስቸጋሪ ጊዜ ውስጥ ስታልፍ ይህም ያልፋል ብለህ ራስን አስታውስ። ይምክር ማነስ የህይወት ተፈጥሯዊ ክፍል ነው። እስን መቀበል በተሟላ ሁኔታ እንድንኖር ይረዳናል። ምሳሌ ቱብተን ያለመኖርን መቀበል በነገሮች ላይ መጣበቅን ለማቆም እና በምትኩ ህይወትን በሚመቃበት ጊዜ እንድንደሰት የሚረዳን እንዴት እንደሆነ ያንሰባርቃል። ስምንት ዝምታ ወርቃማ ነው። ሰጥ ያለ ጊዜን ተለማመድ ከንሳ ሀሳብ ዝምታ ለውስጣዊ ሰላም ኃይለኛ መሳሪያ ሊሆን ይችላል። ዝም ለማለት ጊዜ ውስጥን አሁንም ከራሳችን ጋር እንድንገናኝ ይረዳናል። አእምሮን ለማደስ እና ለማንጸባረቅ በከን አስር ደቂቃ በጸጥታ አሳልፍ። ጸጥታ የሰፈነበት ጊዜ ውስጣዊ አሳባችንን ለማዳመጥ እና ግልጽነትን እንድናገኝ ያስችለናል። ዘትን ሕይወቶን ካላሊ ያድርጉት ክምሳ ሐሳብ ብዙ ለመስራት በነሙከር ብዙ ጊዜ ሕይወትን እናወሳስበዋለን የሚያተኩሩትን ማካለል የበለጠ ደስታን እና ግልጽነትን ያመጣል በሕይወቱ ውስጥ አላስፈላጊ ስንከትን የሚፈጥሩ ቦታዎችን ይልዩ እና ቀለል ያድርጉ ቀላልነት ወደ ሰላም ይናሃል ምሳሌ ቱብተን በገዳሙ ውስጥ እንዴት መኖርን እንደ መረጠ ይናገራል ይህም በእውነቱ አስፈላጊ በሆኑት ሰላም ረራዬ እና ትንካክላይ እንዲያተኩር አስችሎታል አስር ለማሰላሰል እና ለማመስገን ጊዜ ይውሰድ በየዕለቱ የምታመሰግኑባቸውን ሦስት ነገሮች ጻፍ ምስጋና አስተሳሰባችንን ይለውጣለተን አንባሪዎች ምንም ያህል ትንሽ ቢሆኑም የደስታ ጊዜያትን በሚስፉበት የምስጋና ማስታወሻ ደብተር እንዲይዙ ያበረታታል የመተረሻ ሐሳብ የደስተኝነት መነኩሴ መመሪያ ለመነኮሳት ብቻ አይደለም ውጥረትን እንዴት መቋቋም እንደሚቻል እና በተመሰካከለ ዓለም ውስጥ ሰላምን እንዴት ማግኘት እንደሚችሉ ላይ ተግባራዊ ምክር የሚፈልግ ማንኛውም ሰው፣ በቡድሂዝም በማስተዋል ወይም በራስ ርራይ ላይ ፍላጎት ያላቸው ሰዎች፣ በዕለት ተዕለት ሕይወታቸው ውስጥ የበለጠ አዎንታዊ እና ሰላማዊ አስተሳሰብን ማዳበር የሚፈልግ። ትንሽና ሰጥ ባሉ የህይወት ጊዜያት ደስታን ለማግኘት ለሚፈልግ ለማንኛውም ሰው ነው። ከውጥረት ጋር እየታገልክ ወይም በቀላሉ ህይወትን እንዴት በትልቅ ማድናቅ እንደምትችል ለመማር ከፈለኪ መሳፍኒያ ለመድረስ መሳሪያዎችን ያቀርባል።